ከፋች ቪዲዮ ከፋች ቪዲዮ እንዲ ናይና ትምኒት ትምኒት ቶለቤ ቆንጂ ናት። ዳኛዎች የዘሬን ያንዘርዝረኝ እጎባላቸዋለሁ። ጃፍ ይቀጥል። ግን አፍንጫዋ እኔ በጣም እውነት ጅቦ ትክክለኛ በል፣ ስለምሰጠው ሁለት ከአስር ጠላት አንድ ቁጥር ሚክ ይቀጥል። ጠላት ዝም ዝም እኔ እውነት ለመናገር ሰልፍ ኮንፊደንሷ ፉል ስለሆነ አምስት ጦላት፣ ጦላት ዝም በይ። ቀጥል፣ ከእሱ በል። ፎሎ ካደረገች ደግሞ ሁለት ሰባት በውስጥ ተጻፈች። ሁለት ዘጠኝ እሰጥቻታለሁ። ከአስር ዘጠኝ ፕሮሞት ያደርጋል። በላ ከሊፋ ቀጥል፣ ከሊፋ እሺ አመሰግናለሁ። ቀደም ገብተች ነበረ ቪዲዮ ክፍች ባይደግም ሲመትሻል ግን አሁን ላይ ትንሽ ፖይንት አለ። ከዛ ባሻገር ትንሽ ልጅዮ ቲኔጀር ነገር ስለሆነ ሸኒ ሰባ ካሰጠች፣ እሺ ወዳጅም ጠላት መሃል ላይ ሙሄ ቀጥል። እኔ ልቀጥል እና አንደኛ ደረጃ ይመልክ ይዛ በተጨማሪ ደግሞ ለዚች ቴትራ ሳይክሏ ክብር ስላሉ አስር ከአስር ይገባሻል። ሌሎቻችሁ ሚጥ አርጉ። ወዳጅ ትክክለኛ ወዳጅ። ጆከር ቀጥል። ጆከር ኒውተን አንሳና ቀጥል። የለም ጆከር ሊሸና ሄዷል። አንድ ብሎ አየ። በቃ ድምፅ ታቆበ እኮ ነው፣ ጠላት እንዳይባል እኮ ነው። ጽፏል አንድ ብሏል እኮ። ድምፅ ታቆበ። ተናገር በልሳነ ጦላት ተናገር ተናገር፣ አሁን ጆከር ነው አደጋ ውስጥ ተናገር። ቀይ ቢጫ ነው ያደረገችው። ተናገር፣ ቶሎ በል ጃፒስ። በጣም የሚወጣ አድርገው። ጠላት ነህ፣ ዝም ብለህ ጠላት ነው። ተናገር፣ ጆከር ድምፅ አይቻልም። ጆከር ካለ ብዛት የዳኝነት እድሉ ይነፈጋል። ጠላት እና ወዳጅ የምንለይበት ነው ጆከር አይደለም። ይህ ካልተናገረ እኛ ራሱን እንቀጠቅጠዋለን። ቤታችን እንከፍ። ጆከር ድምፅ ታቀቡ፣ አይቻልም ተናገር፣ አስተያየት ስጥ። አንተን ሚኪ ልብ ብለህ ብቻ

በቃ ዳኝነቱ አልፎታል። ጅቦ አይዳኝም። ሞስክር ቶለበል ጆከር ለመሰለ ጃፒ፣ ቅድም አንድ ኦሮሞ ገብታ ኦሮምኛ ስታወራ አንድ ከአስር ነው የሰጣ። እነዚህ ዝም በል አንተ አረቂያም፣ ይን ዝም ብለህ ጅቦ በቃ ትልቅ ስህተት ነው። ፖለቲካ እኮ ነው። ጆከር ተናገር። ጆከር ሚውትን አንሳ። ድምፅ ታቀቡ። አይቻልም። አውራ ቶሎ በል። እናቴን እየቀለድኩ አለ። ፈጠን በል። ሽንት ልሸና ነ ሲል ነበረ። አምስት ነው ወዳጅ ተብሎ ብሎ ተይዛል። ጃፊ ጠላት ነው። አሁን ጆከር ነው የቀረ ከሊፋ የወዳጅም የጠላትም መሀል ላይ ነው። ኧረ እኔ አይደለሁም ልጅ በቆንጆ እቺ ሊወጣ እናቴ ጆከር ቶሎ በል፣ አስተያየት ቶሎ እኔ ሁለት ጦናት ጦላት የኔ ቆንጆ እኔ ዳኞች በጣም እናመሰግናለን። ቆይ ጃፔ አንደኛ ጠላት ነው፣ ሚኬ ወዳጅ ነው። ከሌፋ ትንሽ ወዳጅም ጠላትም ነው። ሙሄ ወዳጅኑ አስር ከአስር ነው የሰጠህ ጆከር ጠላትም እኔ ማዕርቧ ፎሌንማ መልሽ ፎሌንማ መልሽ የእኔ አስር ከአስር አስር ከሀያ ጅቦ አይቻለም። አስር ከሀያ አይቻለም ለሚኪለም በቃ እሺ፣ እኔ ከአስር ከአስር ሰጥቻታለሁ። አሁን ወደ መሲ መሲ ቪዲዮሽ እኔ

ጅራጅርቱእ እህት ሀኒ ሀኒ ሌላ ዳኛ አምጥተናል። ሌላ ሶስተኛ ዳኛ ንጥተና ሀኔ ቪዲዮ ትከፍቻለሽ። ወንድሞ እንዳደረገው እኮ ቤቱን ጅቡ አስር አለቃ ዳኛ ፍትሀዊ ስለሆነ ያስፈልጋል። ጆከር አዎ አዎ ማርቲ እንዴ ይሄ ትማርቴ ስልካችሁ ለምንድን ነው? እሺ ልንቀላት ገዝተ ልካችሁ ዝም አትበሉ። ከላካችሁ ግን ቪዲዮ ክፈቱ። ይነ ቢያ እሺ ሌላ የገባ ሰው አለ? አዎ አንተ ጅ ቆንጆዬ ነች፣ ወሎዬ ነች፣ እናቴን ቆንጆዬ ነች። እህት ፍቅር ገኒ ስትገቡ ካሜራ